ስልሳ ቀናት የእመቤታችን ስደት ምን ያህል አድካሚ እንደሆነ እዩ። ስለዚህ ስደትን ስናነሳ ግምት ውስጥ አብረው የሚገባው ምንድን ነው ካልን ራብ አለ፣ ውሃ ጥም አለ፣ መንገላታት አለ፣ የላይ የፀሐይ ሙቀት አለ፣ የታች ያሸዋ ግለቱ አለ። እነዚህ ሁሉ ይተባበሩበታል ማለት ነው። ስደት ግን የተለያዩ ምክንያቶች አሉት። ለምሳሌ አንድ ሰው የሚሰደደው ዝም ብሎ አይደለም፣ ለመሰደድ ምክንያት ይኖራል። ወደ ዋና ርዕሰ ጉዳይ ከመግባት በፊት ለምሳሌ አዳም በሕግ የተከለከሉ ነገሮችን በመስራቱ ተሰዷል። ከገነት ተሰዷል። አትብላ የተባለውን ዕፀ በለስ በልቶ ከገነት ተባረረ ይላል አይደል? እዚያ ዘፍጥረት ስንት ነው? ዘፍጥረት ሶስት ላይ ቁጥር ስምንት አትብላ የተባለውን ዕፀ በለስ በላ፣ ከገነት ተባረረ፣ ጸጋው ተገፈፈ፣ ራቁቱን ቀረን የሚለው የስነ ፍጥረት ትርጓሜያችን። አራዊት ሁሉ ይሰግዱለት ይንበረከኩለት የነበረው አዳም አራዊት ሁሉ ጠሉት ይላል። ይሄ የአዳም ስደት ይነግረናል። ሌላው እንደ ያዕቆብ ደግሞ ድርቅና ያሸነፈር ተፈጥሮ ደግሞ የሚሰደዱ እንዳሉ በኦሪት ዘፍጥረት ምራፍ 41 ቁጥር 1 እስከ 8 ያለውን ስናይ በራብና በቸነፈር ያው ሀገራችንም ያለው የራብ ሁኔታ የሚታወቅ ስለሆነ ከአንድ ቦታ ወደ አንድ ቦታ በመሰደድ የሚያሳልፉ ይኖራሉ። ሌላው እንደ እስራኤል ሀገራቸው በወረራ ስትጠፋባቸው ከአንድ ሀገር ወደ አንድ ሀገር ተሰደው ጊዜውን የሚያሳልፉ አሉ። እስከ ያልፍ ማቱ እንዳለው መከራው እስኪያልፍ ድረስ ድረስ እንዲህ አይነትም አለ። ሌላው የሰው ህይወት ደግሞ ጠፍቶባቸው በአጋጣሚ የሚሆን ሆን ተብሎ የስህወት አጥፍተው ደግሞ የሚሰደዱም አሉ ይላል። እዚያ ዘጸአት ሁለት ላይ ከቁጥር 11 እስከ 16 ያለው መመልከት ይቻላል። ሌላው እንደ ሄሮድስ በቅናት ተነሳስቶ ደግሞ ስደት የሚፈጥሩ አሉ። አሁን በኋላ ታሪኩን በደንብ እናየዋለን። የጌታችን የእመቤታችን የሰሎሜና እነ ዮሴፍ ስደት በማቴዎስ ወንጌል ምዕራፍ ሁለት ላይ በዝርዝር ታሪኩን የምናየው ቢሆንም በዚህ ምክንያትም ሰው ይሰደዳል። የሚገርመው ነገር ግን የእመቤታችን የጌታችን ስደት ወደ ግብፅ እንደሆነ ይታወቃል። ወደ ግብፅ ወደ ኢትዮጵያ ወደ ግብፅ ለምን ስደታቸው ሆነ የሚለው ሲተርክ አስቀድሞ በነቢያ ሲነገር የነበረ ትንቢት ስለነበረ ትንቢቱ ይፈጸም ዘንድ ግድ ስለሆነ እዚያ የኢሳይያስ 19 ላይ ልጄን ከግብፅ ጠራውት የሚል አለ። እም ግብፅ ጸዋይ ክወለ ወልድ የሚል አለ እና ያ ይፈጸም ዘንድ ግድ ነው። አንድም ይቺ ግብፅ ጠዋታት የሚመለክባት ስለነበረ ጠዋታት ግብፅን ለመደምሰስ ነው ይላል። የጌታን ደምግባቱን መልኩን ለማየት የሚያጓጉ ደግሞ ስለነበሩ ለእነዚያም ነው የሚል ሰፊ ትርጓሜ ተቀምጦ እናያለን። በዚህ ኢሳያስ 19 ላይ እግዚአብሔር በፈጣን ደመና ተጭኖ ወደ ግብፅ ይመጣል ይላል። እንግዲህ ፈጣን ደመና የሚላት እመቤታችን፣ ለምን ለረድኤት ለአማላጅነት ትፈጥናለች፣ እና ይላል ትርጓሜያችን አፍጣኒተ ረድኤት ማርያም የሚላል አይደል፣ ከዚያ ጋርም ያገናኙታል ሊቃውንቱ በዚህ በሐሙስ በረቡዳሴ ማርያምም አንቲ ዘባማን ደመና ይላል እመቤታችን እውነተኛ ደመና አንቺ ነሽ ብሎ ስለሚያስቀምጥ ከሱም ጋር እየይዘው ትርጓሚው ያስቀምጣሉ። እንተ ኤልያስ ደመናም የሚል አለ ብለው ከዚያ ጋርም ለማገናኘት የሞከሩ ሊቃውንት አሉ። ይህም በስፋት ማየት ስለሚቻል ወደ ግብፅ ስደቱ በዚህ ምክንያት ሆነ ብሎ ነው የሚያስቀምጠውና ሊቃውንቱ ይህን ካነሱ በኋላ እንደው በደንብ እንድንዘው እዚያ ራእይ ዮሐንስ ምዕራፍ 12 ላይ ምጥምል ተይዛ ልትወልድ ተጨንቃ ጮኸችላ። አሁን 12 የክብረ አክሊል የነበራት አንድ ሴት ነበረች ነው የሚለው። በእርግጥ በብዙ መንገድ የሚተረጎም ነው፣ አንዱን ግን ለእመቤታችን ተሰጥቷል። አንድም እያሉ ዮሐንስ ራእይን የተረጎሙ ሊቃውንት አንድ ሴት ነበረች የሚለው እመቤታችን ወላዲት አምላክን ነው። ዓሥራ ሁለት የክብረ አክሊል ነበራት የሚለው ዓሥራ ሁለቱ ሐዋርያት ናቸው። ለምን ሞገሶሙ ለሐዋርያት ሞሙ ለሰማይታት ይላልና ይላሉ ሊቃውንቱ ይሄ ብቻ አይደለም። ይሄ ብቻ አይደለም። ምጥም ተይዛሉት ወልድ ተጨንቃጩ ይላል ይችላል። እንግዲህ ምጥ ማለት ጌታ ኢየሱስ ክርስቶስ ስለ መውለድ አይደለም ይላል እዚህ ላይ እንደውም ምንድን ነው የሚለው ቅዱስ አትናቴዎስ የተናገረውን ላነብላችሁ። ሃይማኖተ አበው አንድምታ ዘቅዱስ አትናቴዎስ ምዕራፍ 28 ቁጥር 14 እስከ 19 ላይ ያለ ዘር ያለ ምጥ ወለደችው ነው የሚል ያለ ዘር ያለ ምጥ ወለደችው። ስለዚህ ኢየሱስ ክርስቶስ ስለ መውለድ አይደለም ምጥ ማለት ልጅ ስለ መውለድ ብቻ አይደለም ስደትና መከራው ነው ጭንቅ ነገር አገኛት ለማለት ነው ይላል። ለምሳሌ በመጽሐፍ ቅዱስ እንግዲህ መጽሐፍ ቅዱስ ዘይ ዘይብ የትርጓሜ የሚፈልግ ስለሆነ ንባብ ይቀትል ወትርጓሚ ሐዩ እንዳሉ ሊቃውንቱ በትርጓሜ ካልቀና አስቸጋሪ ስለሆነ ምጥ ያለው ጭንቅ ማለት ነው። ለዚህ ምን ማስረጃ አላችሁ ካሉ ቅዱስ ጳውሎስ በገላትያ እንደ 19 ላይ ልጆች ወይ ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለ እናንተ ምጥ ይዞኛል፣ ይላል አሁን እንግዲህ ቅዱስ ጳውሎስ ጸንሶ እንደ ሴት ይወልዳል ማለት አይደለም መከራ አጋጥሞኛል ማለት አንደኛው ይሄ ነው ሌላው ነቢዩ ኢሳያስን ስንመለከት ኢሳያስ 21 13 ላይ ስለዚህ ወገቤ ህመም ተመላ እንደምትወልድ ሴትም ምጥ ያዘኝ ከህማሜ የተነሳ አለሰማም ከድንጋጤ የተነሳ አላ የሚላ ጭንቅ ነገር እንደገጠመው የሚያሳይ ነው እንቀጥል ሌላ አንድ ማስረጃና ወደ ታሪኩን እንመጣለን ዘጻት 15 14 ላይ አሕዛብ ሰሙ፣ ተንቀጠቀጡ፣ በፍልስጤም የሚኖሩትም ምጥ ያዛቸው ይላል። የሚያስጨንቅ ነገር ገጠማቸው ማለት ነው። ታዲያ ይሄ ከሆነ እመቤታችን ምጥም ተይዛል ተወል ተጨንቃጭ አለ እመቤታችን ያስጨንቃት የነበረው ሶስት ጉዳይ ነው አሉ ሊቃውንቱ። ምን አንደኛ የልጇ በቀራንዮ በመስቀል መሰቀል ያስጨንቃት ነበር። ለምን እመቤታችን ከነቢያት በላይ ስለሆነች ሁለተኛ የኃጢአተኞች በኃጢአታቸው በንሳ ሳሙና ሳይገናኙ ከካህናት ጋር ማረፋቸው ያስጨንቃት ነበር። ሶስተኛ የግብፅ በረሃ የሶስት ዓመት ከስድስት ወር ስደቱ ምጥ ነበር ለመቤታችን፣ ይላል አሁን ከ02 እስከ 05 አካባቢ ነው የስደት ዘመኑን ታሪክ እንደሚያስቀምጠው ይሄ ለመቤታችን ምጥ ነበር እንጂ ኢየሱስ ክርስቶስ ስለመውለድ አይደለም። እንግዲህ መቤታችን ስትሰደድ አራት መራራ ልቅሶ አልቅሳለች። አራት ጊዜ መራራ በጣም ከባድ የሆነ ልቅሶ ይሄ እንዴት ነው የሚለውን ወደ ታሪኩ ስንገባ እነግራችኋለሁ። ወደ ትርጓሚያችን ስንገባ እና ጌታችን ኢየሱስ ክርስቶስ በተወለደበት ዘመን ይላል ኢየሱስ ክርስቶስ በተወለደበት ዘመን በእኔ ጌትነት በአንተ መንግስትነት የሚገባ ልጅ ተወለደብን፣ ስለዚህ ልምከር ሲል ሰይጣን ለሄሮድስ ነገረው ይላል። እንግዲህ ቃሉ ከባድ ነው ይሉት በእኔ ጌትነት በአንተ መንግስትነት የሚገባ ልጅ ተወለደብን፣ ልምከር ምን ላድርግ ብሎ ሲጨነቅ አመት አመት ከመንፈቅና እስከ ሁለት አመት የሚሆኑ ህጻናትን በናዝሬት፣ በገሊላ፣ በሳሌም፣ በቤተላይ ማሰባስበህ በሰፊ ብትቆርጣቸው ከነዚያ መካከል አንዱ ይሆናል አላቸው። ከዚያ በኋላ ሄሮድስ አዋጅን ያሳወጀ፣ አመት አመት ከመንፈቅ እስከ ሁለት አመት የሚሆኑ ህጻናት በናዝሬት፣ በገሊላ፣ በሳሌም፣ በቤተላይም ያሉ ሁሉ ልጅ ያላቸው እየያዙ የሌላቸው ደግሞ ተውሰው ይዘው ቀረቡ፣ ይዘው ቀረቡና ሁሉንም በሰይፍ አስፈጇቸው። እርዳታ እንቀበላለን ብለው እርዳታ የሚሰጡ መስሏቸው ሁሉም ልጆቻቸውን እያያዙ ቀረቡ። ያንን ሁሉ ሄሮድስ አስፈጃቸው በሰይፍ አስጨረሳቸው። መሬት በደም ታጠበች። ለሚል ያለቁት ህፃናትን ቁጥር መጽሐፍ ቅዱስ እንደዚህ መዝግቦታል። የዮሐንስ ራእይ ምዕራፍ 14 ስትመለከቱ አየሁም እነሆ በጉ በጽዮን ተራራ ቆሞ ነበረ፣ ከእርሱም ጋር ስሙና የአባቱ ስም የመንፈስ ቅዱስን በግንባራቸው የተጻፈላቸው 144,000 ነበሩ ይላል። ሄሮስ ያስፈጃቸው ህፃናት ቁጥር ነው፣ 144,000 ህፃናት። ያኔ ጌታችን በህልም ለዮሴፍ የእግዚአብሔር መልአክ አናግሯቸው ስለነበረ ህፃኑንና እናቱን አስታውሎ ዚህ ላይ እንግዲህ ህፃኑንና እናቱን፣ እናቱን ብቻ አይልም፣ ህፃኑን ብቻም አይልም፣ እናቱንና ህፃኑን ይዘህ ሽሽ ተብሎ ወደ ግብጽ ስደት ጀምረዋል። እና ያ ሁሉ ህፃናት ካለቁ በኋላ አይ እነዚህን ህፃናት ያላስበሳቸው ፈጅሃቸው እንጂ እሱንማ እኮ ማርያም እነ ዮሴፍና እነ ሰሎሚ ይዘው ተሰደዋል አለ ሰይጣን መልሶ ለሄሮድስ ማለት ነው። እርጉም ነው ሄሮድስ። በነገራችን ላይ በዚህ በቅዳሴ ማርያም እርጉም ይለዋል። ለምን እርጉም አለው ቢሉ ህፃናቱ 144000 ህፃናት ያለቁባቸው ህፃናት ረግመውታልና፣ አንድም ቅዱሳን መላእክት ረግመውታልና ሄሮድስ የተረገመ ነው ይላል። በነገራችን ላይ ሄሮርሶች አሁንም አሉ። ሄሮርሳውያን አሁንም አሉ። ስለዚህ ጌታችን የታችን ኢየሱስ ክርስቶስ ከእናቱ ጋራ ከዮሴፍ ከነሶሎሜ ጋራ ሲሰደድ ግብፅ ውስጥ ማታሪያ ከምትባል ቦታ ሰራዊ ሹሞ ሸልሞ ይዛችሁ ከመጣችሁ የበለጠ ሽልማት እሰጣችኋለሁ ብሎ ሰደደ። ግብጽ ማታሪያ ከምትባል ቦታ ላይ ሠራዊቱ ሊደርስባቸው ሲሉ ዛፏ ክፍት አለችና ደበቀቻቸው ይላል። ቆይ እንደውም እዚህ ካለች ላሳያችሁ ዛፏን። አንድ ላሳያችሁ፣ ይቺ ናት። ትታያችኋለች አይደል? ግብጾቹ በጣም ጎበጅ ስለሆኑ ጠብቀዋታል። በብረትና በብረት አስደግፈዋታለች። ይች ይች ደበቀቻቸው ይላል። አይታችኋት አለ አይደል? አዎ። ከዚያ ይቺ ድብቅ አረገቻቸው። በኋላ ድምፅ ነገር ይሰማሉ። ቢዞሩ ቢዞሩ ሊያገኟቸው አልቻሉም እንደውም በመጨረሻ ልባታው ተመለሱ ነው የሚለው። ከዚያ ሲሄዱ ግብጽ ውስጥ ከዮሳ ወልደ ዮሴፍ ቤት አደሩ። ደከማቸውና እሱም አብሮ አለ ከነጂ ጋር ቤት እዚያ አድረው ሲሉ እንግዶች አሳድረሃል እና አንጣ ተባለ። ጂ ጋር መስፍን ነው። አይ እንግዶች አላደሩብኝም ማለ። እንግዲህ በእመቤታችን ስደት በረከት የተቀበላለ መርገም ያስተናግዳል። ይሄን ማወቅ አለብን። ጂ ጋር እንግዶችን አተሰጠንም። አይ አላደሩብኝም ማለ። ከሰላሳ በሰማይትነት ተቆራረጠ ይላል መጽሐፍ። ከሰላሳ ነው የተቆራረጠው በሰማይትነት ነው ያረፈው። ጊጋር ከጊጋር ቤት ግን አድሮ የነበረና የሄሮድስ የላካቸው ሰራዊት እየገሰገሱ መምጣታቸውን ለመንገር እየገሰገሰ ይሄድ የነበረ አንድ አለ፣ የወሳ ወልደ ዮሴፍ የሚባል አለ። አዚያም እመቤታችን ፀሐዩ አቃጥሏቸው ሙቀቱ በስቶባቸው፣ ሰሎሜ ደግሞ የጌታ አካሉ ቢወዛ ብላ ልታጥበ ወንዝ ዳር ቁጭ ብለው ሳለ እየገሰገሰ ደረሰና ዓለም የከተሜ ከዚህ ተቀምጠሻል የገሊላ ምድር በደም ታጥወልሻል ብሎ አስደነገጣቸው። ይላል ታሪኩ። ያኔ እንግዲህ እመቤታችን ከሰሎሜ ልጇን ተቀብላ የመጀመሪያ ጊዜ መራራ ልቅሶ ያለቀሰችው ያኔ ነው። ይህን ሁሉ መከራ የተቀበልኩት ከሞት ላላድን ነውን ብላ ምርር ብላ አለቀሰች፣ ይላል ትርጓሜያችን። እና ያኔ ክርስቶስ እናቱን አጽናና። ምን ያስለቅስሻል ዮሳ ልጅ ዮሴፍ የሄሮድስ ወታደሮች ደርሰዋል ብሎ ሲያስደነግጥ አመጣጥህ ዋጋ የሚያሰጥ ነበረ ለነገ ግን ድንገት እናቴን መተ ስላስደነገጥካት እስከ ምጻት ድረስ ድንጋይ ተንተርሰ ተኛ ብቶት የወሳ ወልደ የወሰፍ ዜው ድንጋይ ተንተርሶ ተኛ ይላል። ክርስቶስ ግን እናቱን እያጽናና ስደታቸውን ቀጠሉ እና ስደቱ በጣም ረጅም ነው ወገኖች ሺ ከ260 ቀናት ነው የተሰደዱት የዚህ መጽሐፍ ላይ ተቀምጧል። እዚህ ዮሐንስ ራይ ምዕራፍ 13 ላይ ማየት ትችላላችሁ። የስደታቸውን ጊዜ በግልጽ አስቀምጦታል። የስደታቸውን ጊዜ እና ሲሰደዱ ውሃ ጠማቸውና እመቤታችን የህይወትን ውሃ ወልዳ ሰታ ግን ውሃ ልመና ሄደች። ስተድ ሰይጣን የሰውን ልቦና እየተከታተለ እያጨከናቸው እያደነደናቸው ውሃ የሚዘከር ጠፋ። እንደውም ይባስ ብሎ ሰባ ሰገል ሲወለድ ያመጡለት የወርቅ ጫማ ነበረ ለክርስቶስ ያንን ሌባ ወስዶባታል። አው ሂጅ የልጄን ጫማ አስወሰድኩበት ላላገኝ ብላ ምርር ብላ እመቤታችን ያለቀሰችበት አንዱ እሱ ነው። ውሃ የሚዘከር ጠፋ። እመቤታችንም ደግሞ ያዘነችበት፣ ያለቀሰችበት ሰብአ ሰገል የገበሩለት የወርቅ ጫማ ሲጠፋ ምርር ብላ በደረቷ አንባ የወረደበት አንዱ እሱ ነው። መራራ ልቅሶ ሁለት አስታውሉ፣ ሁለት አደገኛ የልቅሶ ጊዜ ተመልክተናል። አንደኛው ዮሴፍ መጥቶ እንትና ይወሳ ወልድ ዮሴፍ ሲያስደነግጣት፣ አንደኛው ደግሞ የወርቅ ጫማውን ጠፍቶ ውሃ ልመና ሄዳ ስትመለስ ያጋጠማት ፈተና ነው። ከዚያ በኋላ ክርስቶስ እናቱ እንደዚህ ስታዝን ተመለከተና ከአለት ላይ በትምህርተ መስቀል ሲባርቅ ውሃ ፈለቀላቸው። ያንን መጠጣት ጀመሩ። የአካባቢ ሰው መጥቶ ሲጠጣ እንድ ቆርጣ እምትመር የሩቅ ሰው ሲመጣ ምትመቸው ውሃ ፈለቀችላቸው። ከዚያ በኋላ ያንን ጠጥተው ጉዞ ጀመሩ። ጉዞ እየጀመሩ እየተሰደዱ እያለ ደግሞ ራው ጸናባቸው ነው። ራቡ ጸናባቸው ራቡ እየከበዳቸው መጣ ሊቋቋሙት አልቻሉም ስለዚህ እንጀራ ልመና ጉዞ ጀመሩ ማለት ነው በነገራችን ላይ ከመስከረም 26 እስከ ህዳር 6 ያለው ይሄ ምንድን ነው ታሪኩ ካልንግ የስደት መታሰቢያ ጊዜ ነው የስደት መታሰቢያ ጊዜ እንጂ ዋናው ስደት የሚጀምረው ከጥር ሶስት ነው የሚጀምረው ጥር ሶስት ጀምሮ እስከ ግንቦት 24 ቀን ነው ያለው ነው የግንቦት 24 ቀን የገባችው ግብጽ የገባችበት ጊዜ ነው። ታዲያ ወደዚህ ለምን መጣ ቢባል፣ ሊቃውንቱ ነው አሁንም ወደዚህ ያመጡት። አንደኛ ጥር ላይ የተደራራቢ በዓላትም ስላሉ በዓላትም ለማክበር ምቹ አይደለም። በኢትዮጵያ ያው ብዙ ጊዜ ጥርን እናውቀዋለን። ለምሳሌ የቃና ዘገሊላ በዓል የካቲት 23 ነው አይደል? ወደ ወይን ጠጅ የተቀየረበት ሊቃውንቱ አምጥተው ወደ ጥር 12 የውሃን ካል የውሃውን በዓል ከውሃ ጋር መዋል ይገባል ብለው እንዳመጡት ሁሉ ይሄንንም የስደቱ መነሻ በጥር 3 ያልሆነው በምክንያት ነው ማለት ነው። መነሻው ጥር 3 ነው። ይኸውም ወቅት ዘመን አስተርእዮ በመሆኑ የፍሳሐ የሐሴት ጊዜ በመሆኑ ታኅሣሥ 29 ልደቱን ጥር 11 ጥምቀትን የምናከብርበት ስለሆነ በልደቱና በጥምቀቱ ቸርነቱን እያሰብን ሰንብተን በደስታ የምናመሰግንበት ዘመን በመሆኑ የስደት መታሰቢያ ለማድረግ አልተመቸም። ስለዚህ ደስታና ሀዘን ሰርግና ልቅሶ አብረው ስለማይሄዱ፣ ሌላው ቀርቶ ልደትና ጥምቀት በጾም ይሄ ድነት ወይም አርብና ርቡ ቢውሉ እንኳን አይጾሙም። ማር ቤተክርስቲያናችን ታሪክ። ሌላው ግብጽ አገር በደረሰችበት ግንቦት አራት ያልሆነው በምክንያት ነው። እሱም ቢሆን ራሱን የቻለ በቂ ምክንያት አለው። የግንቦት ወር የሚውለው ያው በባለ ሐምሳ ውስጥ ስለሆነ ጌታ በትንሣኤ የሰጠን ነጻነት የምናስብበት የምናመሰግንበት ወቅት ስለሆነ ከባሉ ታላቅነት የተነሳ እስከ ባለ ጳራቅሊጦስ ድረስ 50 ቀን ያው አንጾምም፣ አንሰግድም። የተለየ ደስታ ጊዜ ስለሆነ ከጌታ ባላት ላይ ታላቅ ታላቅነት በዚህ ምክንያት መታሰቢ አይሆንም ተብሎ ተቀምጧል። ነው እንግዲህ ጥንተ ታሪኩ ይሄ ነው። ነው ይሄ ነው። ከዚህ የተነሳ እመቤታችን ራቡ እየጸናባቸው ሲሄድ እንጀራ ልመና ሄደች። የህይወትን እንጀራ ወልደ የሰጠች ወላዲት አምላክ። ልመና ስተድ ሰይጣን አሁንም የሰውን ልቦና እየተከታተለ እያጨከ ነው። እንጀራ የሚሰጥ ጠፋ ይላል፣ እንጀራ የሚዘከር ጠፋ። እንደውም ብቅ ብላ አገልጋዩዋ ኮቲባ ትባላል፣ የቤት እመቤቷ ደግሞ ትማን ነው የምትባለው። ስታያት እመቤታችን እንደ ፀሐይ ታበራለች። እንዴ ይችን ማኔ እንዴት አናግራት አለው። የቤት እመቤት የታናግራት እንጂ ብላ ብቅ ብላ ወጣ ስታያት እንደ ፀሐይ ታበራለች። ከወዴት የመጣሽ ነሽ አሏት። እንግዲህ እኛ ጋር ያለው በሽታ ማለት ነው፣ የት ነህ፣ ማን ነህ፣ የማን ዘር ነህ እንደሚባለው፣ አሁን ያኔም ከወደት የመጣሽ ነሽ አሏት። ፈላሲታነ ምድረ ይሁዳ ከምድረ ይሁዳ ቀንጥሎኝ ጊዜው አለመቼ ብሎ የመጣው ነኝ ብልታ ነገረቻቸው። ወላዲት አምላክ ማለት ነው። ይህን ስትነግራቸው አይ እንዳንቺ ያለማ በእውነት ከመጋረጃ መቼ ወጣ ነበረ ክፉ ጨካኝ ነሽ ማለት ነው አሏት ይላል ትርጓሜ ቅዳሴ ማርያም ላይ ተቀምጧል። አው ክፉ ነኝ። ክፉማ ባልሆን መች መጀመሪያውን እስከ ሀገሬ ወጣ ነበር አለች መቤታችን። መጀመሪያም እኮ ከሀገሬ አልወጣም ነበረ ክፉ ስለሆንኩ ነው። ለምን መቤታችን ይሄን አለች ቢሉ ደግ መመለስን ለማስተማር ነው ይላሉ ሊቃውንቱ። ደግ መመለስን ለማስተማር ነው። ከዚያ በኋላ የዮሴፍ ትዕግሥቱ ተሟጠጠና ለለማኝ ቢኖር ይዘከሩታል፣ ይሰጡታል። ባይኖር ደግሞ ካለ ያድርስ ይሉታል እንጂ እንደ ሾህ ፍላጻ እንደዚህ የሚዋጋ ንግግር ምን ያደርግልሻል ብሎ ገሰጻት ይላል ከዚያ እንዴ የቤት እመቤቴን ሊናገራት ነው እንዴ ብላ ኮቲባ የምትባለው ዮሴፍን ደበደበችው ይላል ከዚያ ከእመቤታችን ትከሻ ጌታችን አንስታ መሬት ላይ ጣለችው አዎ ያኔ ዮሴፍ እመቤታችን ልታነሰው ልጇን ስለጣሩባት ጎንበስ ስትል አይ አታንሸዋለ ይላል ለምን ታምራቱን ሽቶ ነው ታምራቱን ሽቶ ነው እና ሶስተኛው መራራ ለቅሶ እመቤታችን ያለቀሰችው የትማን አገልጋይ ወደ መሬት ስትጥለው ጌታችን ያዘነችበት ጊዜ ሶስተኛው መራራ ለቅሶ ይሄ ነው። ምክንያቱም ሕፃን ነው፣ ሕፃን ልጇን መሬት ላይ ሲጥሉት ሆዷ ስላልቻለ ስታለቅስ፣ ይሄ ሶስተኛው ከባድ መራራ ለቅሶ ነበረ። በዚህ ሰዓት ዮሴፍ እመቤታችን ልታነሳ ልጇን ጎንበስ ስትል ተይው፣ ተይዋ፣ ለምን ታነሸዋለሽ? ይህን ሁሉ መከራ እኮ እሱን ይገሉታል ብለን ነው ምንንከራተተው ራቡ ዋጥሙ የሚያሰቃየን ፀሐዩ የሚያቃጥልም ብሎ በመናገሩ ዮሴፍ ታምራቱን ሽቶ እውነትም ታምራት ሽቶ አልቀረም። ከመዳታ ኗቤሮን መሬት ተከፍቶ ኳኳኳኳ አድርጎ ዋጣቸው ይላል። ሌላ አካባቢ ሰው ሲመጣ ደግሞ እንደ ግብረ አበር እየቆጠረ ጨረሳቸው ይላል። ከዚያ በኋላ ግን ዮሴፍ እንዳዛዥ፣ ሰሎሜ እንደ ታዛዥ፣ ጌታችን እንደ ንጉሥ፣ እመቤታችን እንደ ንግሥቱ ነው ስድስት ወር ተለማኛ ለዘከረም ካሉ ሰነበቱ ይላል። ስድስት ወር ሲሆናቸው ግን የእግዚአብሔር መልአክ ተገለጸና በሉተር ደስታ በዝቶባቸዋል። ከዚህ በኋላ ደግሞ ስደታቸውን ቀጥሉ። እነሱ መከራው አለቀልን ሲሉ ሌላ መከራ ጠበቃቸው። ከዚያ በኋላ አሁንም ሲሰደዱ ወደ ግብፅ በረሃ ሲሰደዱ ሲሄዱ እመቤታችን ልጄን ሰው እንዳያገኙ ብላ በረሃ ለበረሃ እንሄድ አለች። ዮሴፍ ደግሞ ራቡን መቋቋም አቅቶት መንደር ለመንደር እንሄዳለ ይላል። ከዚያ በኋላ በዚህ ሀሳብ ላይ እያሉ ነው እንግዲህ የእግዚአብሔር መልአክ ተገለጸ። እናንተ እናተ የምትለን አሰማም እንደ ብሎ አስፈራረው እግዚአብሔር መልአክ ዮሴፍ በዚያ ተስማምቶ ሀሳቡን ቀጠለ። በግብፅ በረሃ ላይ ሲሰደዱ የሚገርመው ነገር ሁለት አደገኛ ሽፍቶች ነበሩ እና የሚቀሙት በተራ ነው። በተራ በተራ እየቀሙ ትውልድ የሚያሳዝኑ የሚያስለቅሱ ሽፍቶች ነበሩ። ጥጦስና ዳክረስ ይባላሉ። ከዚያ በርቀት አዩቸው ሰሎሜ ነች በሳምንት በሳምንት እየቀሙ ሰውን የሚያሰቅቁ የሚያሰቃዩ ስለነበረ በርቀት ስታያቸው ሰሎ ልብሷን አነጠፈችላቸው ይላል። እንዲተውት ብላ ልብሷን ስታነጥፍ፣ አይ እናንተን በመፈለግ እኮ ሳምንት ደክመናል፣ ከዚህ በኋላማ አንተዋችሁም፣ ብለው መነጋገር ሲጀምሩ እመቤታችን እነዚህ ሽፍቶች ሲነጋገሩ ልጄን ከሞት ላላድነው ነው ይህም ሁሉ መከራ የተቀበልኩት ብላ እንዋ በደረቷ ወረደ። አራቱ መራ ልቅሶ ያለቀሰችበት ጊዜ ይሄ አራቱ መራ ልቅሶ የሚባሉት እነዚህ ናቸው። እንዳትረሷቸው እንዳትረሷቸው። ያኔ በርቀቱ ነው ይነጋገራሉ። ለካ አንዱን ጥጦስ የሚባለውን እግዚአብሔር መንፈስ ቅዱስ በልቦ ነው አድሮ። አይ እነዚህ ሰዎች ሳያቸው የቤተ መንግስት ሰዎች ይመስሉኛል ሰውኔ የቀማ ነው አንተን ይምሰል ከዛሬ ጀምሮ የምንቀመው ግን እኔን ይምሰልና ሊሸኛቸው እያለ ነው ነካ ዳክርስ የሚባለው ካገኘ መግደል ነው በጣም ጨካኝ እና ሰይጣን ክፉ ነው የአመት ራፍት የማይወጣ ክፉ ጥላ ስለሆነ በትሩን ስብርብር አደረገበት እንዴ እኔ በሰይፍ ልትገደል ስትል ባድንህ በትሬን ተሰባብርብኝ አለህ አለ ምን ትያተክዘ ከምን ያሳዝንሃል ታዲያ መልሰው ወደነበረችበት እኮ ትሆንልሃለች አለው ይላል ከዚያ በኋላ መልሶ ሲሰበስባት እንደነበረች ሆነ። ስለዚህ ነው የግብጽ በረሃ ስደት በረከትም ያለበት ነው የታምራት ጉዞ ነው የሚባለው ማለት ነው። ስለዚህ ወገኖች፣ እዚህ ጋር በደንብ ልንዝ የሚገባን ምንድን ነው? ካልን በግብጽ በረሃ ስደቷን 3 ዓመት ከስድስት ወር ዮሐንስ በራዩ እንደጻፈው እዚህ ራዕይ ዮሐንስ ላይ ምራፍ 12 ቁጥር 14 ላይ ዘመን ዘመናት የዘመን እኩሌታ ነው ስደታቸው ይላል። ዘመን የሚለው አንድ ዓመት ዘመናት የሚለው ሁለት ዓመት፣ ስለዚህ እኩሌታ የሚለው ስድስት ወር፣ ዓመት ከስድስት ወር እንደሆነ እናያለን። ይህንን እያሰበች ቤተክርስቲያኒቱ በማሕሌት በቅዳሴ በዝክር የእመቤታችን ስደት ታስባለች። አሁን እንግዲህ ሁለት ሰዓት አንድ ሰዓት ሶስት ሰዓት ማሕሌቱ ይጀምራል። አገልግሎቱ እንግዲህ ቀጣይ እሁድ ጀምሮ ቅዳሜ ለእሁድ በልዩ ሁኔታ ታከብረዋለች። አንዳንድ ሰዎች አሁን የተረኩላቸውን ውጣ ውረድ ስቃይና መንገላታት በማሰብ የሚጾሙ ሰዎች አሉ። እነዚህ ሰዎች በረከት ያገኛሉ የሚበሉም ቢሆን ለምን ጾም ሻራችሁ ተብለው የሚጠየቁ አይደሉም። ለምን የፍቃድ ጾም የቱርፋ ጾም ስለሆነ የሚጾመው። እንደውም ጾም ያለው ብሎ ይመናገርም የለበትም ከሰባቱ አጽዋማት የሚመደብ አይደለም። ማይል የሦስት ሰዓት አራት ሰዓት ቁመም ደግሞ ሲያገለግል አድሮ ጠዋት በሬ አርዶ ወይ ፍየል አርዶ ቢበላ የሚያስጠይቅ ነገር አይደለም። ይሄንን ማወቅ ይጠበቅብናል። ይህን በአግባቡ ማወቅ እና አንዳንድ ጊዜ እኔ እኮ ጽዬ ጾምን ጾም አለሁ እነ ከሌ ይበላሉ የሚላለ የትምህርት ችግር ስለሆነ ማለት ነው አዎ ማን ደግሞ የሚጾሙትንም መንቀፍ አይገባም። ምክንያቱም መብል ወደ እግዚአብሔር መንግሥት አያቀርብም የሚላል ቅዱስ ጳውሎስ። ይህን እያሰበች ቤተክርስቲያኒቱ በማኅሌተ ጽጌ በልዩ ሁኔታ ታከብራታለች። በ14ኛው መቶ ክፍለ ዘመን የነበረ አባ ጽጌ ድንግል የተባለ ሊቅ የማኅሌተ ጽጌው ደራሲ ምን ይላል? ድንግል ወይ ወደ ላይ ወደ ሰማይ በውጣ ወደ ታች ወደ ምድር በወርድ ያላንቺ አማላጅነት እኔ ተስፋ የለኝም ይላል። ይህን እያሰቡ በቤተክርስቲያን በልዩ ሁኔታ ልናከብረው ከብረው የሚገባ ወቅት ነው። እንግዲህ እስከ ህዳር 6 ያለው ትምህርቱም አጠቃላይ በዚህ ዙሪያ ነው የሚሆነው። ዝማሬዋም ወንጌላችንም በዚህ መንገድ የሚተረክ ነው ለማለት ነው። ጽጌ አስተርእየ በውስተ ምድርነ አበቦች በምድር ላይ ተገለጡ፣ ክረምት አለፈ፣ እስመናሁ ክረምት አለፈ ይላል አሁን ክረምት አለፈ ክረምት አለፈ የሚለው የእስራኤል መከራቸው አለፈ፣ አንድም የ5500 ዘመን የነበረው ያዳም የመከራው ዘመን አለፈ ብለው መተርጉማኑ። ከዚያ በኋላ ጽጌ አስተርእየ በውስተ ምድርነ አበቦች በምድር ላይ ተገለጡ ብለው በልዩ ሁኔታ አስቀምጠውታል። እንደውም ሊቁ አባ ጊዮርጊስ ደግሞ ምን ይላል? እነሆ ክረምት አለፈ በማለት ሰለሞን የተናገረው የእስራኤልን የመከራ ዘመን ነው አለና በሚስጥር ሲተረጎም የአዳም የመከረው ዘመን አለፈ ለማለት ነው ይልና ሊቁ አባ ጊዮርጊስ እንደዚህ ይላል መጽሐፈ ሚስጥር በሚባል አዳም እንኳን ተሳሳተ፣ አዳም እንኳን ወደቀ። በገነት ውስጥ ቢኖር ኑሮ አዳም ከሔዋን ጋር ዕፀ ሕይወትን እየበላ ነበር እንጂ እኛ እናገኛትም ነበር አዳም ባይሳሳት ኑሮ አንቺ አትወለጅም ነበር። ስለዚህ በገነት የተነፈግነው ዕፀ ሕይወት አንቺ ሰጠሽናልና እናመሰግንሻለን፣ ይላታል ወላዲተ አምላክ መጽሐፈ ሚስጥር ላይ በዚህ በዚህ መንገድ አባቶቻችን አስቀምጠውታል። እንደ እንግዳ አደራሽ እንደ ዋፈሳይ ሳይሆን የእመቤታችን ስደት ታዲያ አስቀድሞ በእነ ኢሳያስ በእነ ኢሳያስ ሲሰበክ የነበረ ኢሳያ 19 ቁጥር 1 ላይ ልጄን ወደ ግብጽ ጠራሁት። ናሁ እግዚአብሔር ይነብር ዲበ ደመና ቀሊል እያለ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብጽ ይመጣል ነው የሚለው። እንግዲህ ፈጣን ደመና የተባለች እመቤታችን ወላዲተ አምላክ እንደሆነች ቅድም ለመተርጎም ሞክረናል። እንግዲህ በስደቷ ጊዜ ወደኛም ሀገር የታደልን ስለሆነ እመቤታችን ወላዲተ አምላክ መጣ። አራቱንም የኢትዮጵያ ክልል ባርካ፣ ማይዘን፣ ባርካ ጣና ቂርቆስ ሶስት አመት ከአስር ቆን ተቀምጣለች። ለዚህ ደግሞ አሁን ማስረጃው አለ። ጣና ቂርቆስ ብተሉ ዱካው ሁሉ አለ። እንደውም አሁን እንደ ቤት ነገር ሰርተውላታል። ግዚ ጣና ቂርቆስ ባህር ዳር ማለት ባህር ዳር ዙሪያና ጎንደር መሀከል ያለው ስለዚህ እኛ የታሪክ አካል ያለን ሰዎች ነን። የእመቤታችን ስደት በልዩ ሁኔታ ነው የምናስበው። እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም እና የአጭበርባሪው የተረገመው ሄሮድስ መጨረሻ ላይ ፈልጎ ፈልጎ ጌታችንና እመቤታችን ሲያጣቸው በሰይፍ እራሱን ተውቶ ነው ሞተ። ተበላሽቶ የተወለደው የአይሁድ ንጉስ ወደ የት አለ? ፈልጋቸው አምጡልኝ፣ እንዲሰግድለት አለ። ሊሰግድለት እኮ አይደለም ሊገለው ማለት ነው። አጭበርባሪ ሌባ ስለሆነ እንደዚህ አይነት መከራ ብዙ ጣውረድ ያሰበችበትን የፀሐዩን ሙቀቱን የአሸዋውን ግለት እያሰቡ የሚያለቅሱ እናቶች አሉ። የሚጾሙ እናቶች አባቶች አሉ። ይሄ ያስመሰግናቸዋል።